አዎ አባቴ እንደዛ ነው የሚለው ቢያንስ እንኳን እሷ የአማራ ስነምግባር ቢኖራት ቤቷ ውስጥ ዶሮ አርዳ ፈረሰኛ ለብቻዋ የምትግጥ ሴቱ ናት እኮ ፈረሰኛ ለባል ነው የሚሰጠው ብቻዋን ፈረሰኛ የትኛው የአማራ ሴት ናት፣ በቤተሰብ ስነስርዓት ያደገች ይሄን እብድም ያህል አጥንት በጥርሷ እየጋጠች እየመጠጣች ምዝበላ ስርዓት ያላስ አበላሏ ራሱ ስርዓት ያለው መሆን አለበት። በስርዓት ከመጣሽ ነው ለባ የትኛው በሌላ ልሌእናትእን ለምሳሌ የአማራሚማ የአማራ ስርዓት ከሌለኝ በአለጌ ሆንኩኝ። አማራ በስነ ስርዓት ካላሳደገኝ፣ ኦኬ እስኪ ያሳደጋቸውን እንያቸው። አሁን እሷን ዞር ብለሽ ስታየው ማለት ነው። ይሄ ንግድ የሚያህል እንግዲህ አክሊሉን ጫማ ሳይለብስ የሚያክል አጥንት ቁጭ ብላ እየጋጠች ከውስጥ ሁሉ መቅኔውን እየመጠጠች የአማራ ያማራ ሴት እኮ ሥርዓት አላት አበላል ራሱ አላት። እንገባሽ አለ። አሁን እንደዚህ ወግ ማድረግ የሚባሉት ራሱ ሥርዓት አላቸው። ጎንደር ነኝ አለች። የጎንደር ሴት እኔ እንደዚህ አይነት ምን አይነት ጎንደር ይባሳደግ 14 የትኛውን ደግሞ አስተዳደር ተታቀቀ አስራ አራት ዓመቷ አይደል እናቷ ጥላት ሄደችው። በአስራ አራት ዓመቴ ነው ቤተሰቦቼ የተውኛለች። በአስራአራት ዓመቷ ምን አይነት ሕይወት አሳልፋ ነው ከቤተሰብ ጋር ምን አይነት ሕይወትን አጣጥማው ነው ስርዓትና ወግ የምትማረው? እኔ አሁን ሃያ ምናምን ዓመቴ ድረስ ው አባቴ ጋር ነኝ። ወግና ስራ ከተባለ እኔ ስለ ቤተሰቦቼ እኔ ባወራ ያምርብኛል። በአስራ አራት ዓመቷ የትኛው ወግና ምናምን አስይዘዋት ነው? ገባሽ? የአማራ ሴት ስትበላ ስርዓት አላት። ቀጮ ማንም አይበላም ማለት አይደለም ይህን ማንም አይበላም ማለት አይደለም። አንቺ እኔ ሁላችንም ከስክሪን ጀርባ እንበላለን፣ ጠግበን እንበላለን። ግን ስክሪን ላይ ስትወጪ ግን ወይኔ ኔ ኮ ረሃት ሰው ነኝ ኮ ምናምን ተን ስርዓት ያለው ምግቡ የትም አይሄድብሽ፣ ማንም አይሻማውም። ሰው ለማበሳጨት ወይ ሰው ለማናደድ ብለሽ ሳይሆን በአግባብ በሰ እጇን እንደ ግላብ አድርጋ ሙሉ ወጥ ለቅልቃ የምትበላ ናት። እቺ ህፃን ብታገኝ አልኩሽ እኮ ከነ ጫማው፣ ከነ ጃኬቱ፣ ከነ ፍሪ ጸጉሩ አንድ ሰባት አመት ጻሌ ወጥ ቢደፋበት ልቅልቅ አድርጋ የምትበላ ናት። እንደዚህ መሆን የለባትም፣ እንደዚህ መሆን የለባትም። በስነስርዓት በደንቡ ቀስ ብላ በልታ አጣጥማ ሆዷ አሁን ሆዷን ካየሹ እንደ ነጭ አሮጊቶች ተንጠልጥሏል። ማርያምን ነው የምልሽ። ይሄ ባለፈው ስጫፍር አይቻል፣ የነጮች ማለት ነው ሆዳቸው ከስር ተንጠልጥሏል፣ ዳቧቸውን ሸፍኖታል። እንደዛ መሆን የለበትም። ለምን ዳጀስት እንዲያደርግ ለጨጓራሽ ጊዜ መስጠት አለብሽ እንዴ በላይ በላይ በላይ በላይ በላይ ከይኩም በላይ በላይ በላይ በላይ በላይ ቢራ ተደረገ፣ ደሞ አጥቢ ነኝ ትላለች። ቢራ እየጠጣች ደሞ ታጠባለች። ይሄ ማህበረሰቡ ግን በስመ አብ ቢሮ አንድርግም አርጋ እየጠጣች እግዚአብሔር ግን ውይ፣ ግን ግፍ አትስሪ፣ ግን ገብርኤልን፣ ግፍ ስሰሪ ግን የሆነ ኮመንት ነበረ ገርሞኝ አጠገቧ ደብረ ብርሃን ያ ሁሉ ተፈናቃይ በረሃብ እያለ እሷ ምግብ እያሳየች ታጓጓቸዋለች። ጎንደሬ ነኝ ስለምትል ማለቴ ነው ነው እሱ አማራ ነኝ ካለች አይቀር ምናምን ይሄንሽ እሱን እንኳን አመልሽ አሁን እሷ ጎንደሬ ነኝ ማለት ጎንደሬን በተግባር ነው ማሳየው። ቀሚስ ስለለበሰኝና ጥምቀትን ጠብቃ በህይወቷ ለመጀመሪያ ጊዜ ነው ጎንደሬ ሄደችው። የጥምቀት ጊዜ የመጀመሪያ ነው ነበረ። ያንን ሄደች በማህበረሰብ ጎንደሬ ነኝ በአፍ አይደለም በተግባር ታሳየው። ገብቶች አላ አደ ነኝ ስል የነበረባት አማራንን ብላ ነው መጥጣት የነበረባት ግን መደበቂዋ ጎንደሬ ነው። ጎንደሬ ብላ ተደበቀች። አለ ይሁን ትደበቅ። ጎንደሬ ነኝ ካለች ግን የሁላ ማህበረሰብ እኛ ቁጭ ብለን አይደለ? እንደ ቀጮ ታስታውሻለሽ? ቻለ የሁሉ ለማህበረሰብ ከነ መማር ጋር ምን ተሰብስበን በአቅማችን ቁጭ ብለን እንደዛ ስንለፋ ዞር ብላ አይታንም አታቅም። ለቺ የዛም የጨረሻ አማር ነበረችም አልኩሽ እኮ አይታን ማታቅም። አሁን ደግሞ ጎንደር ባራን የዛም ባ ደምን ባ ያለቀስኩ ነበር፣ ታስታውሻለሽ? ቤታ፣ አንበሳ አልኩሽ እኮ አንድ ሰው ማለት ነው። ስሚ ቀጮ፣ በምን አምናለሁ መሰለሽ? ጎጠኛ ሆኖ አሁን አንድ ሰው ጎጠኛ ሆኖ ሁለት አይነት ጎጠኝነት አለ አንድ ሰው ጎጠኛ ሆኖ የማንንም ጎጥ ሳይነካ ራሱን ጎጥ ብቻ እየወደደ ግን ለዛ ለጎጡ ግን መንገድ የሚያስገባ ተከራካሪ ነኝ ካለ ነው ምንሽ መንገድ የሚያስገባ አዎ ለሁሉም የሚቆም ቤት የሚያስ ቤት የሚያሰራ ለተቸገሩት የሚሰጥ ምናምን እንዲህ አይነት ጎጠኛ ነኝ ይመቸኛል ለምን ቢያንስ እንኳን እንደ አማራ አንድ አካባቢ እንኳን አንድ አካባቢን አለኝ ያሉት የኔ የሚያስጠላኝ ጎጠኛ ጎንደርን ለመውደድ ጎጃ መሰደብ ጎጃ ምን ማንቋሸሽ ጎጃ እንደዚህ አይነት ነገር እኔ አይመቸኝም። አሁን እሷ እውነት ሞጠኛ ናት ይባል ለምን አታደርግም? እስኪ ለጎንደር አንድ ነገር ለምን አታደርግለት? እና ጎንደርን አንድ ቀን እኮ ነው በህይወት ዘመኖ እኮ እሱንም ለጥምቀት እድሜ ለነሚኪ ተከትላዜ ከነሚኪ ጋር ሄደችው እኮ ሰው አደረጓ። ሜዳ ሆቴል እኮ ያደረችው እኮ ማሬ ሆቴል እሱን እኮ ነው የምልሽ። እንደው ዘር እንኳን ካላት መችት ሁሉም ዘሯ አያልቅም። እንዴት ማሪ አባቷን እኛ እናቃለን። እንዲ አባቷን ሰምተን ፎቶ አይተን አብ ስለ አባቷ ሁሌ እናቴ ነው። እስኪ ስለ አባቷ እስኪ፣ የሆነ ነገር እኔ ለምሳሌ አባቴን ያሳደገኝ ግን ስለ እናቴ ብታይኪ እናቴ እንዳለች ማን በደንብ ጠንቅቄ አውቃለሁኝ። ግብቶሽ አላለም? ወንድም እህቶች አሉኝ፣ ጠንቅቄ አውቃለሁኝ። እሷ ግን እስኪ ስለ አባቷ ከሆነ አባት አንቺ ሲኖርኩ ነው የአባት ዘሮች እኮ መኖር አለባቸው ይኖራሉ። ገብቶሻል። በአባቴ ነው ጎንደር ያለችው። በቃ መኖር አለበናቷ ነው በእናቴ ነኝ አለች። ምን አቅላ በአባቷ ምንድና ምን አውቃለሁ። አባቷ ከጎንደር እኔ አሁን እኔ ያልኩሽ ጎንደር እኔ ጎንደር ብሄድ ማርያም ጎንደር ብሄድ አንጥፈው ነው የሚቀበሉኝ። ዘመድ አሉኝ፣ ቤተሰብ አሉኝ። ተቀባያለኝ። ገብቶሻል። አላረለ ሰው አለኝ። እሷ እኮ ሆቴል ሄዳ ያረፈችው አምላክን እሱን እኮ ነው ያልኩት። ጎንደር እኔን ካለች ጎንደር እኮ አይደለም ለራሱ ወጣ ከየትም ቦታ እኮ ነው ቤተሰቦች አሉ እዛ። ከየት ቦታ የሚመጣ ኑ በሞቴ ብሎ የሚያሳድር ነው እንጂ ሆቴል አታድሪ። ዛሬ ሁለት አመቱ ነው ምናምን ላይ አይሽ እንዴ? አይ ቲንክ የዛሬ ሁለት አመቱ ነው። የመቼው ጊዜ ነው? የጥምቀት ጊዜ። የጎንደር ሰዎች ፌስቡክ ላይ ተለቅቋል። አላየሽም? አኩሩፋ ምንጣፍ አንጥፋው ምናምን ፍራስ አድርገው ቤታችን አልመጡም ብለው አልመጡም ብለው እንዴት እንግዳን አልመጣም የሚል ማህበረሰብ እኮ ነው። እንኳን የራሱ ወረ ዘመዳታ ውጤ ሊያረፈ ሴትየው ስለኔ ደግሞ አማራነት ልትሰብክ ትፈልጋለች። ትናንትናውን ማለት ነው። ስሚ ትናንትናውን ምን እንዳለች ታውቂያለሽ? እሷ አማራ ብትሆን ከኔ በላይ ወግ ማድረግ ካላት ያለ ስድብ እኮ የአማራን ሞትና የአማራን ችግር እኮ መግለጽ ትችላለች። ወንድ ከሆነ ምን አለች ትናንትና የሆነ ሰው አፈር ቢ ይላታል ማለት ነው። ኮመንት ላይ እንግዲህ እሷ ስታወራ ነው አፈር ቢ ያልከኝ ኮመንት ላይ ለነገሩ አሁን ሀገራችን ከዚህ በኋላ ልማት ላይ ስለሆነች መሬት ሁሉ አፈር ይጠፋባታል፣ ሻ አፈር ይጠፋባታል። መንግስትን እየደገፈች ልማቱን ያርብረታታት እንጂ የህዝቧን ሞት እየተናገረች አይደለም። እሱን እኮ ነው የምልሽ። እና አማራ ኔም ብላ ስታወራች በቅት በጣም ነው የሚገርመኝ። እኔ ልሽ በእኔ መጋፈጥ ትችላለች። እኔን ትጋፈጠኝ፣ በግሌ ትጣላ ምናምን። በአማራ ግን ከመጣች ግን አስታጥቃት አለው። ምክንያቱም በምንም ተአምር ልንደርስ አንችልም። እኔ እናሷ እኔ እኮ ከዚህ ሆኜ እኮ ነው አይደለ እንዴ ቀጮ፣ ከዚህ ሆኜ የእሷ ስንት አመት ሶሻል ሚዲያ ላይ በዚህ እድሜ እኮ ነው የሆነ ነገር እንኳን፣ በስድቡም በድምፁም ታዩ። ይሄ እንኳን ሳልሳሳ ነው አይደለ ያደረግኩት። እሷ እዛ ኢትዮጵያ ውስጥ

እኔ ወጥቻ አስገብያት እሷን በእኔ ቦታ ትግሬ ነኝ ማለት ነው። ቤታ አረንጓዴ ብቻቀና ቤተዛ መልክት ያረገችው እኔ ትግሬ ነኝ እያለች እንደዛ ተከራክራ ተከራክራ፣ ምእኔ ልጅ ልንገር እኔ ቤታ እንዲነኝ ምናምን፣ እኔ ልንገርሽ እኔ ሁሉ ጊዜም አሁን ተምሬበታለሁ። እኔ ሁልጊዜም ሶስት ቪዲዮ አለ ድሜ ልካቸውን የሚያዞሩትኝ እኔ አንድ ቀን እኔ በእናቴ በርቱ ኦሮሞ ነኝ በአባቴ እንደዚህ ብዬ አላቅም፣ ግን ምንድን ነው እልህ አለብኝ። አሁን ቀጮ ኮመንት ላይ ሲመተው ችግሬ ምንድን ነው የነበረው ኮመንቴ ላይ ሲመጡ አሁን ለምሳሌ በእናቷ ኦሮሞ ናት በእናቷ ሲሳደቡ እንደዛ በእናቴ እንግዲህ ኦሮሞ ኮንኩ ታዲያ ያንን አሁን በደንብ ልብ ብለሽ ካዳመጥሽው ታዲያ በእናቴ እንግዲህ ኦሮሞ ናት ነው አይደል ያሉት። ታዲያ ስልጣን ላይ ካሉ እንግዲህ ምናምን ለምን ለነሱ አላደላም ታዲያ ምናምን እኔ የምመልሰው እነሱ በሰጡ ይልክ ነው። አሁን እኔ ተምር ያለው ገብቶች አላ ምን ለጥብ እንደሚያስተላቸው ምናምን ያኔ ግን ኮመንት ያሉትን ነው ብድግ እያደረግኩኝ ጋላነች ና ያንን ነው ገባሽ። እልህ እያያዘኝ የነበረው እንጂ እኔ ፊቴ የሚታይ ሰው ከእሷ ጋር ካወዳደር ፊቴ ይታያል። አባቴ መተው ለጥፈውታል፣ አጎቶች የተለጥፈዋል። ገብቶች አላ አለ ምን የቀራቸዋለ የእኔን ዘር ለማወቅ ቀጥ ብለው ሄድ ምንም አይከብዳቸው ሄዶ መጠየቅ ይችላል። በጣም ቀላለው። ቀጮ ቤተሰቦችን ለማወቅ በጣም ቀላለው። ምንም ግን ምንድነው? ደንቆረዋል። በቃ ይሄ ደነቆረው ሰው እንዴት ምን ታደርገዋለሽ? እና እኔ ገና ነገር አንዴ፣ በቃ አንዴ እንትን ካለ እኮ አንዴ የሄደ ሰው አትመልሱም። በቃ አንዴ በጥላቸው የሰከረ ሰው መመለሳች ምንም ማድረጋች። ቀጮ እስኪ በእግዚአብሔር የትኛው ምድር ነው ያለኝ ያለው? እኔ አሁን ቁጭ ይሳተም ቀሚስ የአማራን ቀሚስ ለብሳሁን ነገ ትመጣጭ። እኔ አይደለውም ቤታ አማራ ብዬ ያላፈርኩበት እኔ ቤታ አይደለውም። የማንም ቲርኪ ምልክ ያረ እንዲ የአማራን ቀሚስ ለብሶ ሲጨፍር የሚለው ማንም ማለ እኔ እንኳን ግር የሚለኝ ኩስ ነው። ነገ መታ በአማራ ሙዚቃ ስጨፍር ታያታላችሁ። አማራውን ልታታልል ይሉሻል። ሌላው እየጨፍረበት አይደል እንዴ ሌላው ማንም የሚጨፍርበት፣ ነጮች ሁሉ እየጨፈሩበት እንኳን እኔ ቤት አይደለሁም ነው የምልሽ። ሌላ ዜጋ እንኳን እየጨፈረበት እንኳን በራስሽ በማንነትሽ ማንም ነጭም ነጫጭባም ነው የሚጨፍርበት። ደግሞ ዘፈን፣ ልብስ ምን ችግር አለው? ደግሞ ታታለላቸዋለች

ሰላም ቤት ታየ አጀንዳ ይሄደ ነው። አማራውን በዚህ አጀንዳ ይላል። ቱደይ ስሜ ቱደይ ብሎ ነው ይሄንን ያለው። ከዛ በኋላ ፎሎ ኒውና የኔም ፎሎ ደግሞ ተመልከች። ለምን እንዴ እንዴት ብሎ ሊሆን ይችላል። እኔ አሁን እስኪ ዛሬ ላይ እንግዲህ ይሄ ሁሉ አጀንዳ እየደረሰ አስራ ሰባት ፎሎር አስራ ሰባት ሺ ፎሎር ባንድ የተደረግ በዛሬው ከሰዓት በኋላ እኔ አይ ከጮኔ ደግሞ አሁን ይሁሉ አጀንዳ እየደረሰብኝ፣ ከዛ ኔ እነሱን ማለት ነው አማራው እንድያልኩ ከቲክቶክ ማህበረሰብ ጋር ሳውራ፣ የት የታለ? ሌላው ቴክስቴት አለ ነው የምልሽ። ሌላው ቴክስቴት አለ ማለት ሳውራ። ቆይ ቆይ፣ የድን ቁርናቸው ጥግ ነው። እንኳን አሁን እንደዚህ አይነት ደረጃ የምታወሪው ሰው የሚሆነው በጣም የምትቀርቢው የምታውቂው ሚስጥርሽ የሚይዝ ነው አይደለ? እንደዚህ ደረጃ እንኳን ቢወራ አንድ ቀን ተጽፋ ተጻጽፌ ማላቅን ሰው ማለት ነው ዘልዬ እንደዚህ አይነት ነገር ሳወራ ዘልለሽ ማለት ነው። ምንም የማታውቂው ሰላም ሳይተባባቸው ሰው ምን አይነት ደነዝ ነው? ያው ፎሎ እኮ ያላደረግሽው ሰው ነው፣ አይተሽዋል። እሱ ነው እንጂ ፎሎ ያደረግሽው አንቺ ፎሎ አላደረግሽውም። ተራዳፍ ደግሞ እኮ ያረብ ሀገር ያሉትን አጠናክቤ አጠናክቤ ከፍያው ይደርመኝ። ደሞ የለጠፈው ሰው ደሞ ላሳይሽ ማለት ነው፣ ከኔ ጋር ያወራች ያለውን ደግሞ አንድ ቀን ተፋጽፍ የማላውቀው ሰው ጭራሽ፣ ኧረ እነዚህ ሲለያል ገብርኤልን ፎሎ እሱ ራሱ ፎሎ አላረገሽም እኮ። ሰሞኑን እርዱ ብለው አጀንዳ ዘርግተው ነጠላ ዘርግተው የመጡት የአረብ ሀገር ሴቶችን አሜሪካ ያሉትን አሜሪካ ያሉትን ሌሎች ሀገሮች ያሉትን እኮ አይደለም አረብ ሀገር ያሉትን ነው። ደግሞ አረብ ሀገሮች ገረድ ሲሉ አያፍሩም። እንደኛ እየተጎተተ ቢመጣም አላዝንለት ሰው ቢኖር እሱ ነው። ልንገርሽ፣ የሰው ልጅ ህመም ምንም ብትይ የፈለገ የሰው ልጅ ምናምን ብትይ እኔ በጣም ብዙ ቂም ብዙ ብዙ የማልናገረው ነገር አለ፣ እሱ ያደረገውን ማለት ነው። እኔ ማር ጉራጌዋ ሰሚ እኔ ሁልሽን ገረሽ፣ እኔ እግዚአብሔርን ቀጮ በጣም እኔ ይሄ ብዬ ስም አልጠቅስልሽም፣ ግን በጣም ለሰደበኝ ማለት በቃ ታውቂያለሽ፣ በውስጥ ምናውራ እንደዛ ላደረገኝ እንኳን ሰው እኔ ይቅርታ ተቀብዬ የሆንኩ ሰው ነው። ግን አሁን በቤተሰብ ነገር ሲመጣ ግን ላይክ እንዲን ነው ውስጤ በጣም ድንድን እያለ መጣ። ብዙሻ ላይ አሁን ቤት ታሸርሙታ እኮ በቃ የምትይው እኮ ማለት ነው። ቤታ በአካል ቢያገኟቸው አይምሯቸውም። በቃ ከዚህ በልአልኩሽ እኮ ስሚ፣ የሆነ ውስጤ ነው። አሁን ትናንትና ሁን ቤታ ካቻ እንዲያለች ይድፋሽ፣ በሽታ ይላክብሽ አለዋ ሞጣ። ትናንትና ወጥቶ ውሸቱን ነው፣ ሊሰበሰብ ፈልጎ አይደለም። ባባቱ ኦሮሞ በእናቱ ጉራጌ ነው አለ እኮ አለው። እንደዛ ብሎ ሲናገር ለምን ሞጣ ይድፋ ታመም እያሉ እየዘቀዘቁ ከቲክቶክ እናጥፏል አሉ። ምነ ራስ የሚባሉት ወንድ ከሆኑ ገባሽ? አለ ችግራቸው ምንድነው እኔ ላይ። አንደኛ ደግሞ የአማራ ማህበረሰብ ቤተሰብ ለጥፎ ነው ወይ የሚሳደበው? ገቶች አላረን አሁን እነሱ አባቴን ለጥፎ ይሳደባሉ አይደለ? ያ ነው ወይ ያ ነው ወይ አማራነትን የሚያንፀባርቁት? ችግራቸው ከኔ ነው። እኔን ነዋ መሳደብ ያለባቸው። አባቴ ለምን ይለጥፉታል? እውነት እነሱ አማራ እንዲ ነው አማራ ያሳደጋቸው ይህን የአማራ ማህበረሰብ እሱን እኮ ነው የምልሽ። አማራ አማራ ከሆኑ እንዴት ነው አንድን አባል እንደዚህ በመሳደብ ነው ወይ ትግላቸው? ይሄ ነው ወይ ትግላቸው? እኮ እሱን እኮ ነው የምልሽ ይሄ ነው ወይ? ሰው መርታለሁ አይደለ ቤታ። እኔ አሁን ሰው መርታለሁ እኔ በጣም በመብት የማምን ሰው ነኝ። ወንድሞቼ እየተዋጉ ያሉት ለመብቴ ነው ብዬ ስለማምን፣ እንዴት ነው እነሱ የመብት የነፃነት ታጋይነን እያሉ የሰውን ነፃነት የሚነፍቁት? አንድ የነፃነት ታጋይነን የሚሉ ከዛ የሰውን ነፃነት የሚነፍቁ

ትችት ቢኖር ቦዴ ነው የሚይዘው፣ ማለት ነው አንድ ቀን ተናግሬ አላውቅም። ግን አሁን መቼለት ያንን አራት ዓመት ቪዲዮ መከራውን አየ የሆነ ሻሻ አድርጌ ካየሹ ማለት ነው የአማራ ሴቶች እንዲህ እንዳመጡ ያልኩት ታዲያ ለምን ይደንቃል? ታዲያ እንደ አንገብግበው ሊደፉ እንደርሰው እየጻፉ ፔጃቸውን እየከፈቱ ተናድጄ እንደሆነ እኮ ያስታውቃል። ገብቶሻል አይደል? ቤታ ፔጃቸውን እየከፈቱ እች ጋላናት ምን እያሉ በሴትነቴ እንደዛ ሲሳደቡ ሲያንቋሸሹ ምን እንድላቸው ነው የጠበቁት? እኮ እኔ የአማራን ሕዝብ ዛሬ ለእንኳን አይደለም የዛሬ አራት ዓመት አሁንም ድረስ የአማራ ሴቶች እየለጠፉ ከቀጠቀጡኝ የቲክቶክ ነዋሪ የአማራ ሴቶች እንዳደርሱብኝ ብዬ ነው ስም ጠራው ነው የምለሽ። በመጡብሽ ልክ ነው ልትመልሽ የምትይው እንጂ ታዲያ እነሱ ተሻለ ሕዝብ ብሳደብ፣ ሕዝብ ብሳደብ፣ ሕዝብ ተሳድባለች ማለት ይችላሉ። ለምሳሌ ሕዝብ ተሳድቤ ቢሆን ህዝብ ተሳድባለች ቢሉ ያስኬዳቸዋል። እኔ ግን ያልኩት ለሚሰድበኝ ነው። ለቲክቶክ ነዋሪ ነው እንዳትመጡ ነው ያልኩት፣ ቲክቶክ እንጂ የአማራ ህዝብ ሙሉ ድፍን እኔ ቲክቶክ ላይ መቶ ነው። እስኪ እንደው እግዚአብሔር ያሳየሽ። የሚሄዱበት ርቀት እኮ ነው የሚገርመኝ፣ ክፋታቸው በኢየሱስ እነዚህ ሲለያል ግን ግን፣ እነዚህ ግን አማራ ናቸው የሆኑት በዚህን ያህል ክፋት ጥሩ ለምስክር ሰው ጥሩ ቢባሉ መጥራት የማይችሉ ደግሞ ጀግና ይሁን ራስ ጀግና፣ ጀግና ሲያጫውተው ከቲክቶክ ማጥፋት አለብን። አንተነ ጆከር እንዳናጠፋት ያደረግከው ማጥፋት አለብን ይላል። መጀመሪያ እኔን ከማጥፋት በፊት ፊትህን አውጥተህ አሳይ። እራስ እኮ ቆይ፣ እኔ ግን ማለት ነው ልቤታ ማሬምን፣ እኔ በቃ አሁን እሱንና ራስንና ታቻን ይቅርታ ማላደር እሱ እኮ ያለው ራስ ቪዲዮ አለኝ የጎንደር ሴቶች በሙሉ ለዝቢያን ያለ፣ አማራ ከሆነ ጎንደር አማራ ነው አይደለም? እንዴት ነው ሙሉ ሴቶች ከዛ የሚመጡ መማርን? ለመስደብ ሲፈልግ መማርን ብቻ ነው አይደል መስደብ ያለበት። እኛን ጠቅልሎ ለዝቢያን ናቸው ማለት ግን አይችልም ለዝቢያን ናቸው ብሎ። እሱን ታዩ፣ እሱን ታዩ። ሌሎችን በምን አምናለሁ መሰለሽ? አሁን እሱም እንደዚህ ያለ አይደለ? ከጎንደርም ደግሞ ሰው ብታመጪ ጎጃምን የተሳደበ አይጠፋም። ከጎጃምም ደግሞ ብታመጪ ጎንደርን ያለ አይጠፋም። በዛ እና እሱ ለአማራ የሚንዘረዘር ለአማራ የሚታገል ከሆነ ውጭ ሀገር ነን ይላሉ። አይደለም ማንም ፈርቶ ነው ፊታቸውን የማያሳይ ቸውሆ የሆነ ቦታ ሰርቄም ዘርፌም ገድዬም የምኮብገኝ ፊት ኮዲያው የሚያስታወቅ ማንነቴ የሚታወቅ ሴት ነኝ። በምንም ልደበቅ አልችልም። ገብቶች አላረለ ነገን ያሁን ኢትዮጵያ ንግባብን አሁን እሱ ፊቱን ሳያሳይ ቢገባ ማለት ነው። ሰላም ማይል ምንም ማይል ሰጥ ነው። ኢትዮጵያ ውስጥ ገብቶ እንደፈለገ ሊወጣ ሊገባ ይችላል። እኔ አልችልም። ያፈ ይወጣል፣ ገብቶ ይወጣል። ኦፍ ኮርስ አንቺ ማጥሮ ኦሬዲ ታይሽ ካሜራ ላይ አማራ ላይ ሆኑ ይችላሉ። ሲቀጥል ፊታቸውን አያሳዩ እንደፈለጉ ነው እየወጡ የሚገቡት። ግን የአማራ ልጆች ግን የአማራ ልጆች ግን ማለት ነው እኔ አሁን ማየውን ሰው ነው እንትን የምለው ለምሳሌ ማታየውም ሰው ይሆን መልኩ እንኳን አንዳንድ እኮ ጥሮች አሉ ፊታቸውን ሳታይ በጥፋትሽ የሚወቅሱሽ ሰዎች አሉ ገባሽ በጥፋትሽ የሚወቅሱሽ ምናምን አሉ ፊታቸውን ሳያሳዩ ምንም ችግር የለውም እኮ ለእኔ ፊትም ባያሳይ እኮ ጥሩ ነገር ካደረገ ግን ይሁንሽ በዚህን ያህል ደረጃ ግን ሰው እየመረጥሽ እየመረጥሽ ግን በዚህን ያህል ደረጃ እናጥፋ እኔ አሁን ለአማራዝ ጠፋው መጣው ምን ሊለውጥለት ነው እኔ እኮ የማይገባኝ ምንድን ነው እኔ አሁን ስንት ቁጭ ብለው እግዚአብሔርን ቁጭ ብለው ጠዋትና ማታ በጎጥ የምሰዳደው እንደዛ ሲሉ ማለት ነው። እንደዛ ሲሉ አሁን ቤታንና ጥፋትና ጥፋት ቢሉ እኔ አልቀርባቸውም። ለማልቀርባቸው ለምንድን ነው? እኔንም ነገር እንደዚህ ነው የሚያጠፉ ገባሽ። እነሱ አላወቁ ነገርሻል። አንድ ሰው እናት ካለኩ ቤታ፣ ይህን ተሳስተሻል፣ አስተካኪ፣ ይሄ ትክክል አይደለም። ነገ ከነገ ወዲያ ስደግመው፣ ኦኬ ለካ ይህን ስጥ የማታርም አውቃ ተልካን የመጣችሁ ልሽ እንኳን እኮ ትሳደች አንድ ቀን መተው ቤታ ጥፋትሽ ይሄ ነው ብለውኝ አያውቁ። ዝም ብለው እየተነሳው በካቻ ይሳደባሉ። በካቻ በኩል ደግሞ ሞጣ ሲናገር ሞጣን አይናገሩም። አየሽ እየለዩ ነው የሚናገሩት ማለት ነው። የሚፈልጉት የሚፈልጉት እኔ አሁን ከነጃት በላይ ማራን እንትን ያለ የለም። አንድ ቀን እና ጥፋት ብለው አያውቁ። ቤታን ነው የሚሉት። ለምንድ ነው ይህን ያክል ደረጃ እኔ ለማራ ጀግና ይበላቸው። እንደውም በደንብ አላለቻቸውም። አንቺ እኮ ተጽዕኖ ፈጣሪ ስለሆንሽ ነው፣ ሞሚ። አንቺ አይታወቅሽም፣ ተጽዕኖ ፈጣሪ ስለሆንሽ እኮ ነው ያልገባሽ። ይታዘባችዋል እኮ። አሁን አንቺ እራስሽን ከግለሰብ ጋር ነው የምታወዳደረው። አንቺ ማለት ህዝብ ነሽ። ህዝብና ግለሰብ እንዴት ይወዳደራል? እነሱ እንደዛ እኮ ነው የሚያዩሽ። እኔ አሁን ጃፒ ይሻላል፣ ትንሽ ጃፒ ቢሳደብ በቪዲዮ እቶ ነው

እና ለቃቃቸዋለሁ በደንብ። አሁን ሶቶ ቢሰድበኝ አውቀዋለሁ። ለምን ጃፒ ቢጎለ አርብ አርብ ነው የሚመጣው። ያቺን አርብ ቀን ይመጣል፣ እንደ ቆርቆሮጮ ሰድቦሽ ይሄዳል። አርብ ይመጣል፣ እንደ ቆርቆሮጮ፣ ሁሉም ያውቀዋል። ልክ ሲመጣ ፋራው ነው የሚለው። ፋራው መጣ፣ ፋራው ጃፒ ይመጣል፣ ሁሉም የሚሉት ማለት ነው። ገባሽ? እኔ አሁን ጃፒ ቢሰድበኝ ዛቪር እንደውም ነገር አልቆጠው። በቃ አውቀዋለሁ፣ ጃፒ እንደሆነ አውቃለሁ። እንኳን ለኔ አይደለም ሚስቱን እንኳን አልኩሽኩ፣ ሙልጭ አድርጎ ላይቭ ላይ ሰድባታል፣ እየየ እያለቀ በጣም የምታምር የወሎ ልጅ በኢየሱስ ስም በእምነት ትባላለች። እንዴት እንደምታምር ቀጮ ሚስቱ ማለት ነው፣ እንዴት እንደምታምር ሰውነቷ እንዴት እንደሚያምር ምናምን፣ እንዴት እንደሚሰድባት ላይ ብሎኝ፣ እንዴት እንደሚያደርጋት ማለት ነው። ጃፒ ቢናገር በቁም ነገር አልወስደውም። እንደዚህ በቃ አውቀዋለሁ። ባህሪ አንደኛ ነው። በአማራ በኩል ሲናገር ያስቀኛል። ምክንያቱም ጃፒ አሁን ሁለቱን ራሱ አልሞላውም። አማራ ምናምን እንደዚህ ስል እስቃለው፣ በቃ ያስቀኛል።